ምን ያህል ሰዎች አገኘህ? ሌሎች አበሾች እዛ በእስር ቤቱ ውስጥ? በእስር ቤት ውስጥ ብዙ አበሾች ነበሩ። ለነገሩ እኔ ብዙም እስር ቤት ውስጥ በመግባቴ ምንም እንትን አላልኩም። ለምን ዋናው ትልቁ ያን በረሃ ወተ ከተማ ቢያንስ ሰው ያለበት ቦታ መድረስ ራሱ ትልቅ ነገር ነው እና፣ ከዛ አንጻር ስታየው እስር ቤቱ ለአንተ ለጊዜው ፈተና ቢሆንም ካለፍከው ችግር አንጻር ስታየው ምንም ማለት አልነበረም። እና ደግሞ ያው እቺም ያው ትንሽ እምነትም ስለነበር ከዛ ውስጥ አደለን ከሌላም ከበረሃም ያወጣን አምላክ ከዚህም እንደሚያወጣን ተስፋ ነበረን። ከእስር ቤት ውስጥ ማለት ነው። እና ያ ክርስቲያኑም በጣም ደስ ይላል የነበረው በእስር ቤት ውስጥ የነበረው ሁልጊዜ ጸሎት ያደርጋል፣ ምን ይላል እና በእግዚአብሔር ኃይል ማለት ነው እስር ቤቱንም ከእስር ቤት እንዴት በእግዚአብሔር ተአምር ልንወጣ እንችል። በጣም የሚገርም ነው እን እስቲ ወደዛ ሳናልፍ እዛ ውስጥ ስትገባ አበሾቹ ስታገኟቸው ምን ተሰማ? እነሱስ ምን አቀባበላቸው፣ እንዴት ነበር? ምን አይነት ተስፋ ሰጧችሁ? እዛ ውስጥ እንግዲህ ስር ቤት ውስጥ ማምለጥ የሚቻለው አንድ እና አንድ ነገር ብቻ ነው። እሱም በር ወይም የሆነች አጋጣሚ ሲገኝ ማለት ነው ሮጠህ ማምለጥ ነው እና ሮጠህ ትወጣለህ ከዛ የሆኑ ግቢዎች ምናምን አሉ እየዘለልክ እዛ ውስጥ መደበቅ ነው። ሌሊት ላይ ነው ይሄን ነገር የምታደርገው እና አረቦች ደግሞ ትንሽም ስለሚፈሩ ጨለማ ውስጥ አይገቡም። አይዳፈሩም ማለት ነው። ተቆረን በጣም ይፈራሉ። እና ብዙ ናይጄሪያዎች፣ ብዙ የሌላ ሀገር ዜጎች ነበሩ እዛ ውስጥ የታሰሩ ማለት ነው። እና አቀባበላቸው ጥሩ ነበር፣ ይነግሩሃል፣ ያለውን ኢንፎርሜሽን ምናምን ይነግሩሃል እንዴት ማምለጥ እንደምትችል እንዴት እንደሆነ ምናምን ሁሉን ነገር ይነግረዋል። አለበለዚያ ያለ አማራጭ ከአልህበት ቦታ ወደ አንድ ሺህ ሁለት ሺህ ኪሎ ሜትር በረሃ ነው ወስዶ የሚጥሉ ሌላ ኩፍራ የሚባል የሊቢያ እንትን አለ። ቦርደር ነው ወደ ሱዳን ወደ ሱዳን ቦርደር አካባቢ ነው ሁለት ሺህ ኪሎ ሜትር ርቀት ላይ ነው ያለው ከከተማው። እዛ ወስዶ ይጥለዋል፣ እዛ ያስረዋል። እዛም እስር ቤት ነው ወስዶ ይጥለዋል እንደገና ደግሞ ምን አሁን ያው በኮንትሮባንድ አድርገህ ትመጣለህ ተመልሰህ ማለት ነው። ገንዘብህን እያወጣህ ምን እያልክ እና በጣም ፈተና ነበር። ጊዜ ቆየ እዛ እስር ቤት አሁን የታሰርከው ቦታ ወደ አስራ አራት ቀን አካባቢ ነው የታሰርኩት። ከአስራ አራት ቀን በኋላ የሆነ መጀመሪያ አስራ አንድ ልጆች አመልጠው ነበር ብያ ያለው በዛ ምክንያት እንግዲህ እስር ቤቱ ውስጥ የሆነ እስረኛ የሚገናኝበት ሰዓት አለ ማለት ኮሪደር ነገር ሆኖ እንደ ትገናኛለህ ከየ ክላስ ተወትተ ማለት ነው። እና የተወሰነች ሰዓት እዛ ትንሽ ተዝናንተ ትገባለህ። ከግቢ መውጣት አይችልም። ሴቶች ግን ከግቢ ሁላ መውጣት ማለት ግቢ አለ፣ ከእስር ቤቱ ውጭ እንደገና ግቢ አለ። እዛ ወጥቶ ቁጭ ይላሉ ምናምን። ወንዶች አይችሉም ለምን? እዛ ስለሚያመልጡ በብዛት ያ ነገር ተከልክሏል። እና የሆነ አንድ ነገር አሰቡ ማለት ለማምለጥ ማለት ነው ለማምለጥ ሲያስቡ ብዙ ነገር እቅድ አወጡ። ከዛ ውስጥ እንግዲህ ጥቁሮቹ ነው ሰፊውን ቦታ ያዙት። ሴቶቹ ሴቶቹ በር እዛ ስለሚሆኑ በር ለመክፈት እንዲከፍቱ ምናምን ማለት ነው። ወንዶች ደግሞ የተወሰኑ መኪና የሊቢዎችን የሚያጥቡ ነበሩ። እና መኪና ጎማ ለማተንፈስ ምናምን ጩቤ ምናምን ተሰጥቷቸው በጩቤ መኪና ጎማ ለማተንፈስ እንደገና ግማሾቹ ደግሞ ኤሌክትሪክ ውል ለመቁረጥ ቆርጠው ለማጥፋት ሁሉም የሆነ የስራ ድርሻ ተሰጣቸው እና ሁሉ ነገር ተጠናቀቀ። ሊያመልጡ ምናምን ማለት ነው። እንደ አጋጣሚ በዛ አጋጣሚ ነቱ ሰባ ምናምን የሚሆን እስረኛ ነበር። እስከዛ ውስጥ ሰላሳ ስምንት ሰው ብቻ ነው ያመለጠው። ማታ ነበር ሁሉን ነገር አዘጋጁ የተደረገው ተደረገ፣ ግን በር አልከፈቱም ነበር። እንደ አጋጣሚ ከዛም እንደዚህ መሳሪያ እየተኮሱብን ነው፣ ሮጠን ሄደን በር ከፍተን። ወጣን በግማሽም ባጠር ሲዘልቅ ይተሰበራል። እንደገና በቃ ብቻ እንደዛ መሆኑ ምን ብሎ ሰላሳ ስምንት ሰው አመለጠ። ይሄ ሁሉ ሰው በአንድ እስር ቤት ነው እንዴ ያለው? እንዴት በአንድ እንደገና መመካከሩስ ምን ያህል ትተማመናላችሁ? ይሄን ሁሉ ተመካከራችሁ ስራውን ለመስራት ምንም፣ የጥበቃው ጉዳይ እጅግ የላላ ነው ማለት ነው። በሩስ ዝም ብሎ የእንጨት በር ነው? እንዴት አድርጋችሁ ነው ሰብራችሁ የምትወጡት? መስበር አይደለም። ዘበኞች አሉ ግቢ እንግዲህ ማለት ወንዶች እስር ቤት ውስጥ ነው ያሉት። ዘበኞቹ ወንድ አይወጣም። ከዛ እንግዲህ ምንድነው ያደረጉት መሰለ ኃላፊዎቹ ሲወጡ ጠብቀው ነው ኃላፊዎቹ በሚወጡበት ሰዓት ጠብቀው ፖሊሶቹን፣ በቃ የሚመጣው ነገር ይምጣ ተብሎ ተወስኖ ነው እና ሴቶች አንኳኩ። በሩን ሲያንኳኩ የሴት ድምፅ ሲሰማ በሩን ሲከፍተው ከበር ተጠግቶ የነበሩት ጥቁሮቹ ፖሊሱን ገፉት እና ሰው ወጣ። በዚህ ሰዓት እዛኛው የነበረው ጥበቃ መሳሪያውን አቀባብሎ ወደ ላይ ወደ ታች ሲተኩስ ግማሹ በቃ የሮጠ በሩን ከፍቶ መውጣት ጀመረ ማለት ነው። እዛ የተዘጋውን በር ያስከፈቷቸው በሴቶች ነው። ገብተዋል። ሴቶች መውጣት ይችላሉ። እዛ ግቢ ውስጥ አይወጡ እንጂ ቤት ውስጥ ወጥተው እንደፈለጉ መሆን ይችላሉ። እዛ ግቢ ውስጥ እንትን ስለሚሉ ማለት ነው። ከዛ እንደዛ ሆኖ ሰላሳ ስምንት ሰው ብቻ ነው ያመለጠው። ከሰላሳ ስምንቱ ሰው ያው ወደ ከተማ ገባን። ከዛ ካመለጡት ውስጥ አንዱ ነበርኩ። እዛ የነበሩት እንደገና ኩፍራ ወደሚባለው ሚባለው ወደ ከወደ 2000 ኪሎ ሜትር ወደኋላ ማለት ነው። ወደዛው መለሷቸው ማለት ነው። እስረኞችን እንዳለ በጠቅላላ ወደ ሳራ በረሃ ጠረፍ ላይ ማለት ነው። አዎ፣ እዛ መለሷቸው። ከዛ የት ገባህ አንተ? አሁን ሊቢያም ቢሆን ሌላ ዘመድ ወዳጅ ወይም የምታውቀው ሰው የለምና፣ ማን ጋር አረፍክ? እንዴት ትስሆንክ? ገንዘብ በእጅህ የለም። ምን ነበር ቀጣው እጣ ፈንታ? ኦኬ ማለት ስልክ አርባ ዩሮ ነበር እቺ ቢያ፣ ዶላር ነበር እቺ ቢያ ነው ያና። በዛች አርባ ዶላር እንግዲህ ትራንስፖርቴሽን ተጠቀምኩኝ። ትራንስፖርቴሽን ተጠቅሜ ያው ቀረበ ነበር ከእስር ቤቱ ሀበሾቹ ወዳሉበት ቦታ ወሰደናል፣ ነው ሀበሾቹ ወደነበሩበት ቦታ ወሰደን። ጉርጂ የሚባል ቦታ ነው ሊቢያ ትራቡሎስ ውስጥ፣ እዛ ወሰደን። እዛ እንደደረስን ያው በበረሃ ላይ ማውቃቸው የነበረው ልጆች እዛ አገኘኋቸው። እነሱ ወሰዱን ማረፊያ ምናምን ይዘውን ሄዱ። እነሱ ጋር አረፍን። በረሃ ላይ ማለት ካንተ ቀድመው እዛ ሱዳን የምታውቃቸው ምናምን ከኛ ቀድመው የገቡ ከኛ ቀድመው የተነሱ ልጆች ነበሩ። እነሱን አገኘን ከእነሱ ጋር ማለት ነው። ከዛ ያው እነሱ ያረፍበት ቦታ ሄደን ገባን። ከዛ እንደገና ደግሞ ያው ገንዘብ ምናምን ካለ ሀዋላ ማስደረገ ምናምን ደግሞ ወደ ሀሳብህ እንግዲህ የበረሃውን ትተህ ደግሞ ወደ ውሃው ነው ዋናውና ከባዱ እንትን ደሞ ያው የውሃው ጉዳይ ነው። ውሃ ማለት የሜዲትራኒያን ባህር ወደ ኢጣሊያን ለመጓዝ ወደ ኢጣሊያን እንደገና ጉዞ። አዎ እንግዲህ ያለ አንድ መንገድ እሱ ነው። እንግዲህ ወደኋላም ከባድ ነው። ከተማውም ሊቢያ በጣም አስቸጋሪ፣ ህብረተሰቡ በጣም አስቸጋሪ ነው። ከባድ ነው። ብዙ ብዙ ብዙ ብዙ ብዙ ሰው በችግር ያለፈበት መንገድ ነው ማለት እዚህ ላይ እዚህ ላይ የሆነ ስታየው ነው እንጂ በጣም ብዙ ሰው ብዙ ችግር አሳልፎ ከዚህ የከፋ ችግር አሳልፎ ይገባል። ብዙ ደግሞ በመንገድ ላይ ይቀራል ማለት ነው። እንደው እንግዲህ ቀደም ሲል እንደገለጽከው ካሌብ፣ አንተ መጠነኛ ችግሮች ናቸው ከሳሃራ በረሃ ጀምሮ እስከ ሊቢያ እስከምትገባ እንደ እንደገለጽከው በርግጥ ላልደረሰበት ሚዘገንን ነው ስትናገር እራሱ በጣም ሚዘገንን ነገር ነው። በጣም አሳቃቂ ጉዳይ ነው፣ ግን ለአንተ እንደቀላል እያየኸው ነው ያለው ካንተ የተሻለ ካንተ የከፋ ብዙ ችግር ያለባቸው ሰዎች እንደደረሰባቸው ነው። እንደው ለአድማጮቻችን እንደው የሰማውን የደረሱትን እንደው መጠነኛ ችግሮች በሌሎች ላይ ማለት ነው ታካፍለን ትችላለህ? እዚህ ላይ ምን አለ መሰለህ፣ ይኸው ችግር ችግር ነው ማለት ችግሩ የከፋ ብዙ ችግሮች አሉ፣ ብዙ ያለፉ እነሱን እንኳን እንደዚህ ነው ማለት ለጊዜውም ተወስም ማለት፣ እኔ ስለራሴ ነው ልነግርህ የምፈልግ ነው። እሺ እንግዲህ ምንድን ነው ከዚህ በኋላ ምንድን ነው ቀጣው ነገር ምንድን ነው እያደረግክ ያለው? ገንዘብ ተላከልህ ወደ ወደ ኢጣሊያን ጉዞ ለማድረግ አዎ፣ እኔ ማለት እንግዲህ ሁሉን ነገር አዘጋጅቼ ስለወጣው መጀመሪያም ከዛ ትራብሎስ እንደገባው ማለት ነው። ሐሙስ ቀን ነበር የገባውት አርብ ቀን ደግሞ እና ያው በቃ ዝግ ነው ማንኛውም ነገር ስራ ዝግ ነው ማለት፣ እኛ ጋር እሁድ እንደሚዘጋው በአረቦች ደግሞ አርብ አርብ ነው የሚዘጋው የጁማ ቀናቸው የሚባል ነው። እና አርብ ቀን ዝግ ስለነበር እኔ ሐሙስ ስልክ ደውዬ አርብ ደውዬ ቤተሰብ ጋር ማለት ነው ገንዘብ ለቅዳሜ ሐዋላ አስደርጌ ቅዳሜ ምዝራ ወደሚባለው ወደ ባህር ወደምትሄድበት ቦታ ማለት ነው ወደ ገበሬዎች ቦታ እዛ ሄድን ማለት ነው ገንዘብ ከፍዬ አንድ ሺ ሁለት መቶ ዶላር ከፍዬ ወረድኩኝ ማለት ነው። እዛ ወደ አንድ አስራ አስራ ሁለት ቀን ወደዛ አካባቢ ቆየን ማለት ነው። ሁለት ሺ አምስት ላይ ማለት ነው፣ ሁለት ሺ አምስት መጨረሻ አካባቢ ትሪፖሊ። ምን ያህል ዋና ከተማው ማንን ነው ሊቢያ ዋና ከተማ ላይ ምን ያህል ጊዜ ተቀመጥክ? እንግዲህ ምን አለ መሰለህ፣ መጀመሪያ እንግዲህ ሐሙስ ቀን ነው ስራ ብሎ የገባሁት ሐሙስ ቀን ገብቼ ያው አረብም ደዋዊ የቤተሰብ ጋር ለቅዳሜ ሐዋላ ስደርጌ ቅዳሜ ዕለት ነው። አንድ ቀን ሁለት ቀን አድሬ ወደ ባህር የወረድኩት ማለት ነው። ወደ ባህር ወርጄ እዛ ባህር ላይ እንደወረድክ አይደለም የምትሳፈረው፣ እንደምትሳፈረው ትጠብቃለህ። አየሩ ወጆ ምናምን የሚሉት አለ። የባህሩ እንትን ጥሩ በሚሆንበት ሰዓት ላይ ነው የሚልኩ እና እንደ አጋጣሚ ሆኖ ወደ አስራ ማለት እንግዲህ ክረምቱን እየገባ ስለነበር ወደ አስራ ምናምን ቀን እዛ ቆየን ማለት ነው። አስራ ምናምን ቀን ስትቆይ እዛም ውስጥ ደግሞ አንዳንድ ችግሮች አሉ። ያው ጠባቂ አለ። ሰው በቃ ትንሽ ከመቆየትም የተነሳ ሰው ከሰው ጋር ማይግባባም ማይስማማም፣ የምግብ ችግርም ይኖራል። ምንም በቃ ብቻ ጥሩም አደለም። ንጽሕና ውሃ ማታገኝም እንደፈለግ መታጠብ ምናምን። ትንሽ ይከብድ ነበር። እዛስ ኢትዮጵያውያኖች አሉ? አዎ ነበሩ። ኢትዮጵያውያኖችም ነበሩ፣ ኤርትራውያኖች በብዛት ነበሩ። ይህን ስራ የሚሰሩ አሉ ወይስ የሌላ ሀገር ዜጎች ናቸው? አሁን እንደገና በሜዲትራንያን በር ወደ ደላሎች። ደላሎች እንግዲህ ማለት ከመጀመሪያ ስንመጣ ኢትዮጵያውያን ደላሎች ነበሩ፣ ኤርትራውያኖችም ነበሩ፣ ሌሎችም አሉ ሱዳኖች፣ የተለያዩ ዜጎች። ግን ዋናውን ስራ የውሃውን ስራ የሚሰሩት ሊቢያዎቹ ናቸው። እና እንግዲህ ከአስራ ሁለት ቀን በኋላ ማለት ነው። ሰውም ትንሽ ሲያስቸግር ምናምን ያ ምዝራ ተበተነ። ማለት በቃ ሰው ይወደው ወጣን አልቻለም አየሩ ጥሩ አይደለም ምናምን እያለ ሲያቆየም በቃ እንግዲህ ፖሊስ መቶ ከሚይዘን ምናምን ተብሎ ተበተነ። ሰውም በየራሱ ነው ከከተማ ወጣ ያለ ስለነበር ትራንስፖርት እያደረግ እንደገና ደግሞ ወደ ከተማ ከባድ ነው። ብሩ መለሰላችሁ? ብሩን አልተመለሰልንም። እንደገና በቃ በሌላ ፕሮግራም ብሎ ወዲያው ብዙም ሳይቆይ እንደገና ምዝራ ወጥረድን ወደ ሌላ ምዝራ ማለት ነው። ምዝራ ማለት ምንድን ነው? ምዝራ ምንድን ነው? የገበሬዎች የእርሻ ቦታ ነው። እዛ ቦታ ነው የምትደበቀው? ማለት ለባህሩ አቅራቢያ የሆነ ቦታ ሆኖ እዛ ቦታ ትደበቃለ። የሆነ ቤት ምናምን ይኖራል ወይ የሆነ ነገር ይኖራል። የምታድርበት ማለት ነው። እዛ ትደበቃለህ። ለሊት ነው የምትወጣው ወደ ባህር ስትወጣ ማለት ነው። ህጋዊ ስላልሆነ እንደዛ አድርገህ ነው የምትወጣው እና ከከተማ ወጣ ያለ ነው። ስለዚህ በሰማዩ ካሪ